ፍቅር ከባድ መስዋዕትነትን ይጠይቃል። ምንም አልጋ ባልጋ የሆነን ፍቅር የሆነ ኑሮ ህይወት የለም። ሀይሚ እንግዲህ ትናንትና እንደሚታወቀው እጅግ በጣም አሳዛኝ ነገር ተፈጥሮ ነበረ። እኔም ቪዲዮ ሰርቼ ነበር። ሌሎች ሰዎችም በጣም ብዙ ሰዎች በሚባል ደረጃ እንግዲህ መነጋገሪያ አድርገዋቸው ነበረ። መነጋገር የሆኑበትም ምክንያት እንግዲህ ሀይሚ ምንም ነገር ሳትናገር ምንም ነገር ሳትል እንግዲህ ለተመልካችም ግልጽ ባልሆነ ሁኔታ፣ ለቤኪም ግልጽ ባልሆነ ሁኔታ፣ እንዲሁም ለብሩክ ግልጽ ባልሆነ ሁኔታ እንግዲህ ደብዳቤ ጽፋ የሄደችበት ሳይታወቅ ጠፍታለች ማለት ነው። ያለችበት እንግዲህ አይታወቅም። እና ምን ተፈጠረ? ብሩክ እንደምታዩት ታሞ ነበረ፣ ጭንቅላቱ ሁሉ እስኪነድ ማለት ነው፣ ጨጓራው እስኪነድ፣ እስኪቃጠል እንደዛ መንገድ ላይ ተዝለፍልፎ እየወደቀ ነበር። ብሩክ ያለበት ሁኔታ ምን ላይ ነው? ሀይሚስ ዛሬ ምን አዲስ ነገር አለ? የት ገባች? በምንስ ምክንያት ነው ብሩክን ጥላው ልትሄድ የቻለችው? የሚለውን ሀሳብ እንሰጥበታለን። ሌላው ደግሞ እንግዲህ ቲክታክ ላይ ትናንትና ከባድ ጦርነት ነበረ። በጣም ከባድ ለቅሶም ነበርና ስለዛም በተለይ ደግሞ ለማዳም ቅመሞች በጣም ማስተላልፈው ትልቅ የሆነ መልእክት አለኝ እናንተ ብቻ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ እንግዲህ በአክብሮ ተጠይቃችኋለሁ። በቅድሚያ እንዴት ናችሁ? የተወደዳችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ሀይሚና ብሩክ በጣም ደስ በሚል ሁኔታ ደስ የሚልን ፍቅርን እያሳለፉ ደስ የሚል የቤተሰብ ፍቅር፣ እንዲሁም ደግሞ በጓደኞች ሲጀመር የቡታጅራ ልጆች፣ እኔ እግዚአብሔር ምስክሬን ነው ምላችሁ። አሁን በዚህ አካባቢ በጎንደር አካባቢ ራሱ እንነጋገር እናውራ ከተባለ ሌላውን ተቡት ያለውበት አካባቢ እሱ ስለሆነ እንደዛ ምሳሌ አንስቼ ብሰጣችሁ፣ ወይ ሁሉም የየግሉን የየግሉን እየሰራ ይወጣል እንጂ ማንም የሚተባበር የሚተጋገዝ የለም እና የቡታ ጅራ ልጆች ግን ሁላቸውም እርስ በእርስ ተያይዘው ተጓተው ነው የሚወጡት። ልክ እንደ ጉንዳን ማለት ነው። ጉንዳናውን መጀመሪያ አንዷ ትመራለች፣ ከዛ አንዷ ተቀጥላ ተቀጣጥላ ምናምን እንደዛ ነው የሚሄዱት። እና ይተሳሰባሉ፣ በቃ የሆነ ህይወታቸው ደስ ይላል። እና ሀይሚም ብሩክም ሌሎችም አብርሽ ነው በመጀመሪያ ሄተንቢናት ይሄንን ነገር ያሳየችው፣ መተባበርን፣ መከባበርን አንድ ላይ ሆኖ ማደግን በቃ ከፍታን፣ አንድነት በቃ አብሮነት በጣም ጥሩ እንደሆነ ጠቃሚ እንደሆነ ይቅርታ የተንቢ ጀመራቸው ከዛ እና አብርሽ ቀጠሉ። ከዛ እና ሀይሚም እንግዲህ እንደምታዩት ሀይሚም በሄደችበት ለሰው ቻናል እየከፈተች ነው። በሄደችበት ቁጥር በተለይ ቡታጅራ ከሄዱ ለሰው ለበጣም ለብዙ ሰዎች ቻናል ከፍተው ጥሩ የሆነ ጊዜ አሳልፈው ምናምን ነው የሚመጡት። ብሩክም እንደዛው በጉሉ እና እንደውም አንዳንዴ አብሮ ይመጣሉ ከሰዎች ጋር ቻናል ከፍተው ያበረታታሉና አብረን እንደግ ነው የሚሉት። እና ብቻ በብዙ ነገር አብረው ሁነው ጥሩ ደረጃ ላይ እየደረሱ ጥሩ መስመር እየያዙ ነበረ። ነገር ግን አሁን አዲስ የተፈጠረ ነገር አለ። ሀይሚ እንግዲህ እንትና ማንም ያልጠበቀው ያልገመተውን ነገር አድርጋ ይሄዳለች ማለት ነው። ምንድን ነው ያደረገችው? ይሄ ነገር ፕራንክ ነው ወይስ ደግሞ ፕራንክ አይደለም እያሉ ብዙዎቹ ሲወዛገቡ ነበር። አንዳንዶቹ ይሄ ነገር ሙሉ በሙሉ ፕራንክ ነው፣ ሀይሚ በቃ ሰራችላቸው፣ እንዲሁም ለቤኪና፣ ለእንትና፣ ለብሩክ አንድ በአንድ ድንጋይ ሁለት ወፍ እንደዛ ሁለቱንም ፕራንክ ለማድረግ ነው። ካስታወሳችሁ ከዚህ በፊት አሻንጉሊት ይዞ ተኝቶ ብሩክ ሀይሚ ስትመጣ ቤኪ ነግሯት ነገር ምናምን ነገር ነበረና። ፕራንክ አድርገዋት ነበር። ሀይሚ በጣም ተናዳ ነበረ ምናምን፣ እውነትም አልመሰላትም፣ ግን ተናዳ ምናምን አሻንጉሊቷን ሁሉ ልትፈነክታት ሁሉ ደርሳ ነበር። ያው ስለምትወደው ትቀናለች አትቀናም ማለት አይደለም። እና እንደውም በዛ ቪዲዮ ላይ እንዴት ቤኪን ቤክስ ቢሆን እንዴት አምናው ብሩክን ለማየት ብሩክን ጠርጥረው እንዴት ያለበት ክፍል ትሄዳለች እንዴት እንደዚህ ይሆናል? ፍቅር እኮ ያለ እምነት ባዶ ነው እያላችሁም ስትወቅሷት ነበረ እና እሱን እሱን የእውነት ለመናገር ቅናት ምን ማለት እንደሆነ ከዛ ሰው ጋር አብራችሁ ስትኖሩ ወይ ደግሞ ፍቅር ምን ማለት እንደሆነ ስታቁ ወይም ደግሞ ፍቅረኛ ስትይዙ ነው በደንብ ሁሉ ነገር ግልጽ ብሎ የሚታያችሁና በፊትም እኔ ስለ ቅናት ምንም አይመስለኝም ነበር አሏሻችሁም፣ የእውነት ለመናገር ፍቅረኛ ሳልይዝ ፍቅረኛ ሳይኖረኝ ማለት ነው። አሁን አሁን ላይ ግን ፍቅረኛ ይዤ እና ፍቅረኛ ሳልይዝ የነበረኝ አስተሳሰብ ይቀየራል። በአጭሩ ለምትወዱት ሰው አትቀኑም ማለት ይቀናል፣ በጣም ነው የሚቀናው። ግን ቅናት ትዳርን፣ ህይወትን፣ ኑሮን ሁሉ ያፈርሳል፣ ያበጣብጣል፣ ጥሩ ያልሆነ ነገር ነው ግን በትንሹ ደግሞ ካልቀናችሁ ያ ሰው የእናንተ ሆኖ ሌላ ሰው ጋር ስታዩት ሌላ ሰው ጋር የሆነ ነገር ሲያደርግ ስታዩት ካልቀናችሁ ያ ነገር ደግሞ ሌላ ታሪክ ሌላ ነገር ነው የሚሆነው እና ያው ቅናት እንዳለ ሆኖ ግን ደግሞ ሲበዛ ያስጠላል፣ ማለት ነው እና በአጭሩ ለዛ ምላሽ የሚሆን ፕራንክ ነው ያደረገችው እያሉም አሉ። አንዳንዶቹ ደግሞ አይ ይሄማ ፕራንክ አይደለም፣ በአሁኑማ ሀይሚውም ቆርጣለች ብሩክ እንዲከታመመ በቃ የእውነቷን ጨከና ቆርጣ ሄዳለች ማለት ነው ብሎ እንግዲህ ቲክቶክ ላይ ትናንትና በቃ ለቅሶ ቤት በሉት። የእውነት በጣም ብዙ ሰዎች ብዙ ልጆች ስታለቅሱ ነበረ። ለምታለቅሱ ልጆችም እኔ በደንብ በቃ ትልቅ ሀሳብ ትልቅ መልእክት አለኝና እንድታዳምጡኝ እፈልጋለሁ፣ የእውነት ለመናገርና ሌላኛው ደግሞ እንግዲህ ሀይሚ በኢንስታግራም ፔጇ ላይ እንግዲህ የፖሰተችው ቪዲዮ አለ ማለት ነውና ያ ማለት እንግዲህ ከተመልካችም ከሚዲያም ልጠፋ ነው ብላለች። አይታችሁት ከሆነ ትናንትና ቪዲዮን ከተመልካችም ከሚዲያም ሊጠፋ ስለሚችል ለትንሽ ጊዜ እንዳትጨነቁ አይነት ነገር ነው ያለችው። ግን ቪዲዮ ፖስት አርጋለች እና የፖስተችው ቪዲዮም እንግዲህ ፍቅር ትልቅ መስዋዕትነትን ይጠይቃል ብላለች። ላፈቀሩት ሰው ወይም ደግሞ ለፍቅረኛ የሚከፈል ትልቅ መስዋዕትነት አለ፣ ዋጋ መክፈል አለ ብላለች እና ስለዚህ ሀይሚ ምንም አልሆነችም አለች ደህና ነች ማለት ነው። ብሩክስ በምን ሁኔታ ላይ ነው የሚገኘው ለሚለው ብሩክ ሲጀመር እንኳን እንደዚህ ተናዶ እንኳን እንደዚህ ከፍቶት እንኳን እንደዚህ ደብሮት ማለት ነው የእውነት ለመናገር እንዲሁም ጨጓራ የሚያመው ልጅ ነውና ሀይሚ ትናንትና ፕራንክ ሊሆን ይችላል ያደረገችው፣ ነገር ግን ደግሞ ብሩክ እንዲስክታመም ማደሩ ያ ፕራንክ አላቅም። ዛሬ ምን ይዘው ሊመጡ እንደሚችሉ ምን ሊፈጠር እንደሚችል ፈጣሪ ነው የሚያውቀው። ግን ያንቺ እይታ ያንቺ ሀሳብ ምንድን ነው ካላችሁኝ፣ እንግዲህ በመጀመሪያ እኔ ሀይሚን ስላየዋት ደስ ብሎኛል፣ አልዋሻችሁም ደስ ብሎኛል። ይሄም ነገር ፕራንክ እንዲሆን ምኞቴም ጸሎቴም ነው። በቃ ተመኘው፣ በቃ ፕራንክ እንዲሆን ሙሉ በሙሉ ተመኘው። ግን ፕራንክም ቢሆን ይሄ ነገር ብሩክንና ሀይሚን የሚያጋጭ ነገር ነው። ባጭሩ ያደረገችው ነገር ማለት ነው። ምንም በሉኝ፣ ምንም እኔ ከመናገር ወደ ኋላ አልልም። ነጭ ነጩን የተሰማኝን ነገር እናገራለሁ። ሀይሚ ያደረገችው ነገር ፕራንክ እንዲሆን ትልቁ ምኞቴ ነው። በቃ ነግሬያቸዋለሁ፣ በአንደኛ ደረጃ ማለት ነው። በመቀጠል ግን ፕራንክም ቢሆን ከብሩክ ጋር እንደሚያጣላቸው ከብሩክ ጋር የማይሆን ነገር ውስጥ እንደሚገቡ ው እነግራቸዋለሁ። እኔ እርግጠኛ ወኛ ማለት ነው። ለምን ብሩክ እንዲህ እስኪታመም ፕራንክ ካደረገችው የጻፈችው ነገር ምንድን ነው? እዛ ወረቀት ላይ የሚለውን ነገር ዛሬ ሁሉ ነገር ይፋ የሚወጥ እኔም የሰማሁት ነገር አለ። ውስጥ ውስጡን የሰማሁት ነገር አለ ግን ደግሞ አሁን እዚ ጋ ማውራት መናገርም አያስፈልግም እና የሚዲያን ወደ ሚዲያ ነው። ብዙ ነገር አለ፣ ብዙ የሰማሁት ነገር አለ። በነገራችን ላይ በሀይሚው ዙሪያ ምድሀን ያለምን ነው ምላችሁና በሀይሚ እና በብሩክ በጣም በትክክለኛ ሰው በጣም በቅርባቸው ባለ ሰው የእውነት ለመናገር ማለት ነው የሰማሁት ብዙ ነገሮች አሉ፣ ግን የሚዲያን ወደ ሚዲያ እንጂ የሚዲያን የተደበቀ ከሚዲያ ጀርባ ያለውን ነገር መጥቼ ማውራት አልፈልግም። ስለምወዳቸው፣ ስለማከብራቸው ስለ እነሱ ጥሩነት ከሆነ መጥቼ ላውራ እችላለሁ ያለውን ነገር ብቻ፣ ግን እኔ የሚዲያ ወደ ሚዲያ ማመጣው እና እሱ ይቆይ እና ፕራንክም ቢሆን ይሄ ነገር እንደሚፈጠር ነው ማውቀው። በመጀመሪያ ሀይሚ ብቻ እንደነገርኳችሁ፣ በማየቴ ደና በመሆኗ ደስ ብሎኛል። የሰው ልጅ አይከፋውም ማለት አደለም። ስለበላ ስለጠጣ፣ ደስተኛ ስለሆነ ውጩ በቃ የሚገራረም ልብስ ስለለበሰ ደስተኛ ነው ማለት አይደለም። የእውነት ለመናገር ችግር አያጋጥመውም ምናምን ማለት አይደለም። ሀይሚ ብዙ ችግሮች ይኖሩባታል። በእርግጥ አሁን አሁን ላይ በጣም ብዙ ችግሮቿን ፈትታ ብዙ ችግሮቿን አስተካክላ ኑሯን እየኖረች ነው የምትገኘው። አሁን ታስተካክላለች። በቃ ከማንም ምንም ነገር አትጠብቅም፣ ከማንም ምንም ነገር አትፈልግም። በራሷ የቆመች ልጅ ናት። ይሄ ነገር ደግሞ የሚያስደስት ነገር ነውና ብቻ ዛሬ በመምጣቷ ደስ ብሎኛል። ብሩክ ይህንን ነገር አይቶ እንዲ ከታመመ በኋላ እንዲ ጭንቅላቱ እስኪነድ የሆነ የእውነት ያሳዘነውን ነገር እንዴት ብሎ ይቅርታ ያደርግላታል፣ በምን መንገድ ይቀጥላሉ የሚለውን ማታ አብረን የምንከታተለው ይሆናል። በቅድሚያ ግን ሀይሚ እንደዚህ ሁና ስለመጣች ወይም ደግሞ በቪዲዮ ስላየዋት በጣም ደስ ብሎኛል። እና አስቸጋሪ ነገር ነው። ለምታለቅሱ ልጆች ደግሞ መልእክት የማስተላለፍ እፈልጋለሁ። በመጀመሪያ ለሰው ልጅ የሰው መውደድ ይስጠው። ሰው ሲወደን ደስ ይላል። ሰው ሲያከብረን ሰው በቃ ሀይሚንና ብሩክን ደግሞ የሚወዳቸው ሰው የተለየ ነው። እውነት ለመናገር ሁሉም ሰው ሰፍ ሰፍ ሰፍ ብሎ ነው የሚወዳቸው የሚያከብራቸውና፣ ይሄ በጣም ደስ የሚል ነገር ነው። እኔም እቀናለሁ። እግዚአብሔር ሆይ የሰው መውደድ ስጠን፣ በቃላለሁ በእውነት አንዳንዶቹ ከመሬት ተነስተው የሚጠሏቸው ሰዎች ቢኖሩም በፊት በተለይ ሀይሚና ብሩክ አንድ ነበሩ። ተመልካቻቸውም አድናቂዎቻቸውም አንድ ነበሩ በፊት ካስታወሳችሁና አሁን ግን በእርግጥ ራሳቸው በራሳቸው ነው ያልሆነ ንግግር እየተናገሩ ሚዲያ ላይ የሚወጣ ማይወጣ ነገር ለይተው ባለማወቃቸው በእርግጥ ለተመልካች ያላቸውን ቦታ ለማሳየት ምናምን ነገር ብለው ነው። ግን ያ ነገር ሰው እንዲንቃቸው ሰው ተከፋፍሎ፣ ሀይሚ ለብቻ፣ ብሩክ ለብቻ ንብረት ራሱ መቁጠር ጀምረው ነበር። የሀይሚ ይሄ እኮ የሀይሚ ነው፣ ይሄ እኮ የብሩክ ነው ብለው መጣላት፣ ጎራ ጎራ ይዘው መጣላት ጀምረው ነበር እና ብቻ ባጭሩ የሰው መውደድ አላቸው እና ትናንትና ሀይሚ ስትጠፋ ከፍቷታል በቃ የሆነ ነገር አጋጥሟት ነው እንጂ የሆነ ችግር መጥቶባት ነው እንጂ ምናምን ብላችሁ ስታለቅሱ ለነበራችሁ ሰዎች እንደው ለራሳችሁ አታስቡም ወይ ማለት በዚህ ልክ ሰውን ውደዱት ችግር የለውም የእውነት ውደዱት እስከጥግ ድረስ የሰው መውደድ ያለው ሰው እኔ እግዚአብሔርን ነው የምላችሁ ከራሱ አልፎ ሌላን ሰው የሚወድ ሰው ለሌላ ሰው ሰፍሰፍሰፍ የሚል ሰው በጣም የሚያስደስት ነገር ነውና ደስ ይላል ግን ደግሞ እናንተ በጣም አበዛችሁት የእውነት ለመናገር ማለት ነው በሰው ሀገር ያላችሁ ሰዎች ይህን ያህል አብዝታችሁ መጨነቅ ሲጀመር ስንት ታሪክ ተፈጥሮ ስንት ነገር ሆኖ ሰው ይጣላል፣ ይጋጫል እግርና እግር እንኳን ይጋጫል። እና ለዛውም ደግሞ ምክንያቱም ባላወቃችሁት ነገር ራሳችሁን ስትጎዱ በዛ ልክ ስታለቅሱ እንደማየት የሚገርም ነገር የለም። አረተው መጀመሪያ እግዚአብሔርን ከራስ በላይ ንፋስ። እኔ ሀይሚንም ብሩክንም በጣም መወዳቸው የምሳሳላቸው ልጆች ናቸው። በጣም ማስብላቸው በቃ የነሱን ደስታ የነሱን ስኬት የነሱን ከፍታ ምፈልግ ልጅ ነኝ። በእውነት ከነሱ ህይወት በጣም ብዙ ነገር ተምሬ ያለፍኩበት በጣም በብዙ ነገር ያስተማሪ ልጆች ናቸው። ወዳቸዋለሁ ግን ደግሞ ትናንት ከፍቶኛል፣ አልዋሻችሁም። ግን በቃ ጸልይላችኋለሁ። የእውነት ለመናገር ማለት ነው። ፈጣሪ ሆይ ለእሷም ለሱ ምንም ክፉ ነገር ችግር ነገር አያጋጥማቸው፣ በቃ ባሉበት ሰላም የሆኑ በኖሩበት ምናምን ብዬ እናገራለሁ። ጸልይላችኋለሁ። ከዛ ውጭ ግን ያልሆነ ንግግር ወይ ደግሞ ያልሆነ ሀሳብ ውስጥ ያልሆነ በቃ በአእምሮዬ እየሳልኩ መጥፎ መጥፎውን እየሳልኩ እስከ ማልቀስ አልደርስም። እና የማትረጋጉት ምናችሁ ነው? ለራሳችሁ የማታስቡት ምኑናችሁ ነው? በጣም የገረመኝ ፓርት እና እባካችሁ ተረጋጉ ማርያምን ተረጋጉ። ውደዷቸው፣ አክብሯቸው፣ ቦታ ስጧቸው፣ ጊዜ ስጧቸው፣ ደግፏቸው፣ አበረታቷቸው። የእውነት ለመናገር የእነሱን ቪዲዮ ማየት ራሱ ትልቅ እርዳታ ትልቅ ድጋፍ ነው ለእነሱ። በቃ እኛ በምናየው ቪዲዮ ነው እነሱም ትልቅ ደረጃ ላይ እየደረሱልን የሚገኘው እና ይሄ ራሱ ትልቅ ድጋፍ ነው እና ማልቀስ አይጠበቅባችሁ። መባርካችሁ ለራሳችሁ አስቡ፣ ለራሳችሁ በቃ ሁኑ ለማለት ነው እና ብቻ ቸር እንደምንሰማ ቸር እንደምናይ ቸር በቃ ቸር ወሬ እንደሚያሰማን ትልቅ ተስፋ አድርጋለሁኝ። ና ሀይሚዬም ደህና ናት። ብሩክም እንግዲህ ጨጓራውን ነው ሊታመም የቻለው፣ ግን ደግሞ ሌላ ያኔም በጣም ያልጠበቀው ያላሰበው ነገር ስለሆነ ነው እና እኔ የማስበው ያው ፕራንክ እንደሆነ እየገመትኩ እየጠረጠርኩ ነው ያለሁትኝ የእውነትም ሀይሚ የከፋት ነገር ኑሮ ወይ ደግሞ እንደዚህ ያለችው ነገር ሁሉ እውነቱ ነው ምናምን ሄዳ ቢሆን ቪዲዮ አሰራም ነበረ በዚህ አጭር ጊዜ በዚህ ፍጥነት ቪዲዮ ፖስት ልታደርግ አትችልም ነበር። ስለዚህ ቶሎ ብላ ቪዲዮ ፖስት ማድረጓ ደግሞ ሀይሚ ደህና እንደሆነች በብሮክ እና በሀይሚ መሃል የተፈጠረው ነገር ምንም መጥፎ እና ክፉ ነገር እንዳልሆነ ነው እየታየኝ እየተሰማኝ የሚገኘው ና ፕራንክም ሊሆን ይችላል። የሚዲያ ሰው ናት፣ ፕራንክ ማድረጓ ክፋት የለውም ምንም የለውም። ግን ደግሞ የሀይሚ ከባድ ሊያደርገው የሚችለው አንደኛ ብሩክ እስኪታመም እዛ ደብዳቤ ላይ ምን እንደተጻፈ አይታወቅም፣ ሁለተኛ ነገር ደግሞ ማደሩ ነው። ፕራንኩ የዛን ሰዓት በቃ እንደዛ ከተጨናነቁ በኋላ ለቤኪ ደውላ ምናምን አግኝታቸው አውረታቸው ያለውን ነገር በቃ ፕራንክ እንደሆነ ነግራቸው አድራ ቢሆን የተሻለ ይሆናል፣ ወይም ደግሞ ነገሩ ይቀል ነበር። አሁን ግን እኔ ፍራቻዬ ብሩክ እንደዚህ የታመመበት ፕራንክ ምን አይነት ምላሽ ሊኖረው ይችላል? ምን አይነት ሀሳብስ ሊያስብ ይችላል? ስለ ሀይሚ አላውቅም። ሀይሚስ ያደረገችው ነገር ምን ያህል ፕራንክ ይሁን አይሁን የሚታወቅ ነገር የለም። ብቻ ባጨሩን የምገምተው ያንን ነው። ሰላም እንዲሆኑ ብቻ መኛለው። ምታለቅሱ ልጆችም ወደ ራሳችሁ ተመለሱ። አንዲ መሆናቸው አይቀርም። መጣላት መጋጨት ያለ ነው። ማንም አልጋ በአልጋ ሆኖለት የሚኖር ሰው የለም። የሆነ ቀን ላይ መጣላታቸው አይቀርም፣ ከዛ ደግሞ ይታረቃሉ። እንደዛ ከሆነማ እናቴ ኑሮ ሁሉም ሰው እያገባ በኖረ ነበር። ጭቅጭቁን ጻቡን፣ ጥሉን ፈርቶ ነው ሰው እንደዚህ የሆነው። ግን ጠንካራ ከሆናችሁ የማይታለፍ ነገር የለም ብዬ ነው ማስበው። እስኪ እናንተን ሀሳብ አስተያየትም ጨምሩበት። ስለነበረን ቆይታ ከልብ አመሰግናለሁ። ሰላም ቆዩልኝ።